እስቲ ይምጡ ይምጡ እስኪ ይምጡ ምን ሆኑ? በጣም ሕክምና እየተረዳው ነው ያለው ሱማሌ ክልል ሄጅ የበረሀ ተር መ ዝግት ያርጓት። እሺ እንዴት ነው? እግዚአብሔር ይመስገን። ምን ሆኑብኝ? እኔ በጣም ታወቅኩ ሰው ነኝ። የህንጻ ኮንስትራክሽን ሰራተኛ ነኝ። ኮንስትራክሽን ይሰሩ ነበር እና ጀነራል ፎርማ ነኝ። አሁን ሶማሌ ክልል ጅጅጋ ቤተ መንግስት ነበርኩ። እሺ። አሁን እዛ እየሰራው ያለው አንድ ሶማሌ ተነስ፣ አንተ ነው የመሰለ ጭንቅላት ያለ ሰውዬ ለምን እዚህ ትሰራለህ? እና እኔ ስራ ሰጣለሁ። ፒ ደብልዩ የሚባል የውጭ ድርጅት አለ እዛሉ ሰዳሪ ሬዲዮ አመጣኝና ፒ ደብሊው ሲ አስገባኝ። አሁን አዲጋላም ይባላል። ሰላሳ ስልህ ሚቴክስ ያወጣው ሰላሳ ስምንት የውሃ ጉድጓዶች አሉ። የነዛ ውሃ ድሬነጅ ለመስራት ኮንትራት ያስቸው ጭራሽ ተምረዋል በእውነት የድሮ ተማሪ ነኝ በደርግ

ባለቤትም ወደ ሀገር ቤተሰቦቿ ሸኘኋት። ምንድነው በችግር ምክንያት እዛ በቃ ሰውነት አንድ ሴት መልሰና በሕና ሁናሉ። ጭንቀቱም እኮ ነው። አሁን ሰላሳ ሶስት ሺ ብር ተቀጠርኩና ፉቴን ገብቼ ለሰራ ስል እዛው እንደሚመጣው ህመሙ አቅም አልቻለም። ጉልበት ምንም ነገር የለም። በቃ ቀላል በሽታ አለ መያዘኝ በጣም ከዛ በኋላ ዛሬ ይመስገን፣ አሁን እየት እያልኩኝ አሁን የቤት ክራውን ገብቶ ባይነሱ የቤት ክራይ ስንት ነው የሚከፍል? 7300 በእውነት እዚህ ሀገር እኮ መኖር አይቻልም። የቤት ክራይ፣ ሁሉም ነገር ከባድ ነው በጣም አሁን ዳቦ ከሰው ጋር በቃ ወልቀ በቃ ምን በቃ ዝም ሁለት ሻንጣ ሙሉ ልብስ ትቼ ነው የመጣሁት። ይጋላለ ሶማሌ ክልል ቦታው ትልቅ ቦታ ነው፣ እርሻ እኔ ኢሳ ነው፣ ሶማሌ ነው። ይሄ ቦታ አብድላ የሰጠኝ ቦታ ነው። በጣም አስቸኳይ ከዚህ ቦታ ጠፋ ለጥፋ ለሊቱ ዘጠና ስድስት ኪሎ ሜትር በእግር ሄድኩኝ። ሰራተኞቼን ትቼ እነሱም እንደገና ሌሊት ሁኑ ተከትለው መጡ። እዛው ሀ እነሱም እዛው ሆኖ መተው ድሬዋ ላይ ያዘ ያዘ ያዘ

ሰው ችግሩ ሰዓት እኮ የሚገኝ ሰው ሰዓት ነው። አንዳንዶቹ የሚመጡና ይነግሩኛል። በቃ አሁን በቃ ወንድሞቼንም አስቸግሩ እነሱም ተጨነቁ። በቃ አሁን እንትን እለት የፋሲካ ለታ የጸሎት ሐሙስ፣ ሆኔ በዚላይ ስግደት ላይ እያለሁ ወደኩኝ፣ በስግደት ላይ ወደኩኝ ፈስቡ ዕለት ትንሽ ዶሮ ቀመስኩኝ። ወዲያውኑ ከዛ በኋላ አሁን አሁን ምግብ አልበሉም አለ ሽሮ በልቻለሁ አለ ሽሮ ሽሮ። ብዙ አስለፈለፍኩት። አባት እኔ መልክተኛው ይባላሉ። እነዚህ ሚዲያ ላይ ሰዎችን አግዝ እያሉ ሰው ይልክኛል። አሁን እኮ ሳይወጥ ይህኔ አባት፣ እኛ ነገ ምን ምን ሆነ አይታወቅም። መቆማችን ስፖርት ቤቱ እንኳ እንደው ምን ያረጋለሁ ብዬ ሳይሆን እንደው አባቱን ካገዘ ትንሽ ምሳ እንኳን ቢበሉ ለእኔ ትልቅ ነገር አለ። አዎ፣ ብቻውን ስንት ትመስለታለች? እኔ ያባት አረ አስር ሺህ ብር ነው። እሺ እሺ፣ አባቴ እድሜ እስከ ፍሪያሪስት በዳና ለሚባርክ ቅዱስ ሚካኤል እንደው በቤት በረዴት በረከት ነው ያወጡላት። አብርሃም ስላሴ ረዴት ነው። እኔ መልክተኛ ነኝ እንዳልኩት። እናንተም ብለ መፈራኝ መንገድ፣ እንደው ትንሽ የሚቋቋምበት መንገድ እፈልግልኝ እኔ አስተላልፋለሁ እንዳልኩት፣ እኔ ሳልሆን ሰው ነው ያግዙት። ገብቶታል እና እሷን እንደሚሆን ያድርጉ። ችንም ይጨምሩ ቢያንስ የቤት ኪራይ ከከፈለች የአንድ የሁለት ወር ትችላለች። እኔን ሳይሆን እነሱን መርቋቸው እሺ እምብርሃን እንደው እነሱን ረዴት በረከት ትስጣችሁ በወጣ ይተካላችሁ ቅዱስ ሚካኤል ጉልበት ሰጥቶኝ ወደ ስራ የተመልሽ የሰው እጅ ከማየት ይሰውብረኝ አሜን አሜን አባቴ የሰው እጅ ከማየት ይሰውብረኝ እሱ ነው ትልቁ ነገር እና እድሜ ይስጥህ ነው ያለችህ ተባረከ በቃ ስልኬን ያዝና ስልኬን ዜሮ ዘጠኝ አስራ አንድ ሰባ አንድ ሰማንያ ሰባት ስልሳ ስምንት አካውንት ሳለሁት እንገር መድኃኒዓለም ላይ አገናኛው። አንድ ሺ ሁለት አምስት ሰባት አምስት ዘጠኝ አንድ አምስት አራት ሁለት ስሙት ስሙት ማለት ታምሩ ዳለችው። አንጉዳሎች ወይ እንግዲህ ይሄንን አይተው ሰዎች ያግዙት ዘንድ እኔም ጸሎት አደርጋለሁ። አይዙት እንግዲህ እግዚአብሔር ነው ያገናኘን። ለመልካም ይሆናል። እንግዲህ አልባት እንግዲህ ጸሎት ያርጉ ሰው እሺ። እኔ በጸሎት ነው ያለሁ። ይሄስ እግዚአብሔር ጸሎት ወጥ ምላሽ አይደል? ስለዚህ ለሱ መተው እሺ እሺ እኔ እግዚአብሔር ይባርክ፣ አሜን። ተባረክ፣ ልጆች ይባረኩልኝ፣ ቤተሰቦች በረዴት በበረከት ይኖሩልኝ፣ ጤንነትን ይስጣ። እና በርትተህ ማን ተደገፈ የሚያዝበት ነገር ሞክረልኝ። እኔ እንዳልኩዎት ነው። በቃ ማስተላለፍ ነው እኔ ስራ። ከዛ በኋላ እግዚአብሔር ከፈቀደ ጸሎት ያርጉ አልኩዎት። ለዛ እኮ ነው ብዙ ሰው ተቀይሯል። አሁን እርስዎ ጸሎቱን ያርጉ እግዚአብሔር ይፈጽምልዎት። እኔ በእኔ ጉልበት የማረገው ምንም የለ እግዚአብሔር ስለረዳኝ ነው እዚህም ላይ መቆም የቻልኩት፣ አባቴ። እኔ ጋ የውሸት ነገር የለም ለማለት ፈልጌ ነው፣ በሀቅ ነው። አይ ምንም የእኔ መምጣት አካውንት እኮ ነው። አካውንት ሰጥቶ አይደለ? አሁን ፖስት አደርጋለሁ ሰው ነው ያግዘውት፣ ገብቶታል። ከኔ ጋር ምንም ንክክ የለውም አባቴ ከኔ ጋር አሁን አንድ ብር ያገኙ ከዚህ በኋላ ሚዲያ ላይ ራሱ እንትን ይላል። አካውንቶት ላይ አካውንቶት አክቲቭ ካልሆነ እዛ ሄዶ አክቲቭ ያስደረጉችን